አካባቢያችን ያሉት ሰዎች የአስተማሪ ሰፈር የሚባል የተወለድኩት ስራመድ እንኳን ጫማይን እየጎተትኩኝ ከተራመድኩኝ ይቆጡኛል። ሁሉም ሰው ነው ተቆጭ በጠን ብለሻቴጅም ጊዜ ሽን አቆጥ እንዴ እና ሁሉም ተቆጪ ነው። ስለዚህ በቃ አስተያየት ይሰጣል ነው ይሄ ትክክል አይደለም በዚህ መስመር እጂ እና ሁሉም ጠያቂ ነው። ወደፊት ምንድነው መሆኑ የምትፈልጊው ሁሉም ሰው ይጠይቀኛል። ከዛ ማሰብ እጀምራለሁ ማለት ነው። አስቤ ኦኬ፣ እዚህ ቦታ መጀመሪያ ሜዲካል መጀመሪያ ሯጭ ነበርኩ። ከዚያ ኃይሌ ገብረስላሴ በዛ ጊዜ በጣም ፌመስ ነበረ። እኔ በጣም ልጆኛ ሯጭ መሆን እፈልጋለሁ ብዬ ሞክሬ አለሁ። ሮጫለሁ። አንድ ሁለት ወር ፕራክቲስ አድርጌ በጣም ጎበዝ ሯጭ ነበርኩኝ፣ ቤተሰብ እስኪ ከለክለኝ ድረስ ማለት ነው። ከዛ ቤተሰብ ሲ ከለክለኝ ደግሞ ኦኬ፣ ሜዲካል ዶክተር ነው ሆነው አልኩኝ። ለምን እናቴ ሆስፒታል ታገለግል ነበረ፣ እዛ አዋላጅም ነበረች። ስለዚህ እሷን አይ ስለነበረ ሜዲካል ዶክተር ሆናለሁ ብዬ ባዮሎጂ በደንብ ነበር ማጠነው። ከዛ በኋላ ነው በአጋጣሚ ደግሞ ወደ ቴክኖሎጂ የገባሁት። ቴክኖሎጂ ግን ካወቅኩት በኋላ በጣም ብዙ ሴክተሮችን መንካት ስለምችል፣ በጣም ብዙ ችግሮችን መፍታት ስለምችል ቴክኖሎጂ ነው ማጠነው ብዬ ወሰንኩኝ ማለት ነው።